በአማራ ክልል የተከሰተው የጸጥታ ችግር በውይይት እንዲፈታ በአማራ ሳይንት ወረዳ የጓሜዳና አካባቢው ነዋሪዎች ጠየቁ። ነዋሪዎቹ በወቅታዊ የሰላም ሁኔታ ዙሪያ ከመከላከያ ሰራዊት አመራሮች፣ ከክልልና ከዞን የስራ ኃላፊዎች ጋር ተወያይተዋል። አሊመር ተጨማሪ ዘገባ አለው። በአማራ ክልል የተከሰተው የጸጥታ ችግር በክልሉ ህዝብ ላይ ሁለንተናዊ ጉዳት አድርሷል። የሰው ሕይወት ተቀጥፏል፣ ንብረትም ወድሟል። የጸጥታ ችግሩን ለመቅረፍና ክልሉን ወደ ቀደመ ሰላሙ ለመመለስም በርካታ ተግባራት እየተከናወኑ ነው። እየተወሰደ ካለው የህግ ማስከበር ዘመቻ በተጨማሪ በክልሉ የተለያዩ አካባቢዎች ህዝባዊ ውይይቶች በመደረግ ላይ ናቸው። በደቡብ ወሎ ዞን አማራ ሳይንት ወረዳ የጓሜዳና አካባቢው ነዋሪዎች ከመከላከያ ሰራዊት አመራሮች፣ ከክልልና ከዞን የስራ ኃላፊዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ውይይት አድርገዋል። በጸጥታ ችግሩ ምክንያት ንብረታቸው መዘረፉንና የወገኖቻቸው ሕይወት መጥፋቱን ነው የውይይቱ ተሳታፊዎች ያነሱት። በጦርነት የሚፈታ የህዝብ ጥያቄ የለም ያሉት ነዋሪዎቹ ችግሮችን በውይይት መፍታት እንደሚገባም ገልጸዋል። አመጹ ለማንም አይጠቅምም። የሆነ ክምችትና የፋኖ ክምችት አንድ ነው። ለህዝብ ይጠቅማል አይጠቅምም እኛ እናቀዋለን ገና ነገ እንሞታለን ግድ ነው አሁን ይህን ተናግረናል ነገ እንሞታለን አዎ ይሄ ገበሬ አድዋማና ማዳበሪያ እንጂ የሚያስፈልገው ጦርነት ነው እንዲ ሽሮውን መች አሸንፏል ያሸነፈ ገበሬ የለም እኮ ሁልጊዜ መንግስት እጅ ተከጅሎ የሚያድር ህዝብ ነው ያለው አሁን እኛ የምንፈልገው መንግስት ነው የምንፈልገው ሰላም ነው እስካሁን በለመድነው አግባብ በበሮቻችን አርሰን በማዳበሪያ ተጠቅመን ማግኘት ነው ስለዚ አሁን የማህበረሰብ እኛ ወንድሙን ልጁን እህቱን የምናስታርቀው በቄስና በሃይማኖት አባት ወንድሞቻችን እንተልወ ወደ ህግ እንጠጋና እንድታረቅ ታረቁ እንበል የሚል ነው ሀሳብ ያለኝ። ጦርነት ለማንም አይጠቅምም። ሁሉም እልክ ውስጥ እየገባ ነው። ፋኖ ነኝ ይልና ከፋኖ ጋር ሲዘርፍ ቆይቶ መንግስት ጋር የሚገባ አለ። የመንግስትም ችግር አለ። በቃ ይሄ መቀበል የለበትም። ምክንያቱም ፋኖ ነኝ ብሎ ሲዘርፍ ቆይቶ መንግስት ጋር ከገባ መንግስት ጋር የማይዘርፍበት ምንም ምክንያት የለም። ይዘርፋል። እኛም የምንፈልገው ልማት ነው እንጂ ጦርነት ምንም አይጠቅመን። እዛ አሁን የኛ ልጆች እንዲያው እንበል አንደኛው ሰላም አስከባሪ ነው፣ አንደኛው መከላከያ ነው፣ አንደኛው ፋኖ ነው። እምንጋደለው ስበሳችን ነው ወንድማማች። የኛ ወንድም ልጆቻቸውን እናንተ ጋር ሆኖ እየቀበሩ አይደለም እንዴ? እያጠፋን እያመጣን እየሳብን እንስማማ ለአማራ ሕዝብ እታገላለሁ በሚል ጫካ የገባው ቡድን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እየሰራ ነው ያሉት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ይማም ቡድኑ መንግስትና ሕዝብ ያቀረቡትን የሰላም ጥሪ ከተቀበለ ሁለንተናዊ ተጠቃሚ እንደሚሆን ገልጸዋል። እርቅም በተመለከተ አንደኛ መንግስት መቼም ቢያለ የሚለውን አስምረን ነው ሳይ በዋናነት ግን ማለት የምፈልገው እርቅ ሲሆን መቼ ይሻሉ ለምንድነው ያላሉት ካል አንደኛ ግማሹ ኤርትራ የሚልከው ባንዳ ነው፣ ሀገር ማፍረስ ነው የሚፈልጉት። ያንተ ልኮ ይዞ እንዴት ነው ሊታረቅ የሚችለው? የሚለውም በደምብ ልንግባባ ይገባል። ከዛ ድርጊቱ ሲመለስ ወንድም ነው ወገን ነው፣ ከጎናችን እናሰልፈዋለን። አቅም በፈቀደ ስራ እናስይዘዋለን፣ ሰላም አስከባሪ እናደርገዋለን። ሻል ያለ ትምህርት ካለውም ፖሊስ ሊሆን ይችላል። ልዩ ኃይልም የነበረ ከሆነ ፖሊስ ልናደርገው እንችላለን፣ ችግር የለም። ለገጠመን የጸጥታ ችግር መነሻው ለአማራ ሕዝብ ጥያቄዎች ምላሽ ማሰጠት የሚል ሽፋን ያለው ቢሆንም ሕዝቡን ለዘርፈ ብዙ ችግር ከማጋለጥ ያለፈ ጥቅም አለማስገኘቱን የተናገሩት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህ ናቸው። በውይይቱ ላይ በመከላከያ ሰራዊት የሰሜን ምስራቅ እዝ የስምንት መቶ አንደኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌን ጨምሮ ሌሎች የሰራዊቱ መሪዎች፣ የደቡብ ወሎ ዞንና የሳይንት ወረዳ የስራ ኃላፊዎችም ተሳትፈዋል።